አቮካዶ በደንብ አፍርቷል። አሁን አንዱ አቮካዶ ከሰባ አምስት ኪሎ ለቅሜ ይበታለሁ። ጉልበት ይቆጥብላል ሶላሩ። ከዚህ ሶላር የተሻለ ባመጣ ሰፊ ማስፋት ማልማት እችላለሁ። የአቅም ጉዳይ ነው። ሀሊማ ረዲ ትባላለች። ከቡታጅራ ከተማ ጥቂት ወጣ እንዳለ በሚገኘው በአትሌጃያኖ ቀበሌ ነዋሪ ናት። እንደ ሌሎቹ አርሶ አደሮች ሁሉ ለእርሻ ሥራዋ በፀሐይ ኃይል የሚሠራ የውሃ መሳቢያ ሞተርን ትጠቀማለች። ያው ጅምር በብድር መልክ ሞክሬ ነበረ። እጄ ምንም ሳንቲም ሳጣ እኔ ብድርና ቆጠመ የሚባል ቦታ ሞከርኩኝ። ስሞክር ያው በእኛ ሙስሊም ደግሞ አይፈቀድም ወለድ ነገር አለው። ወለድ አለው ሲባል ደግሞ እኔ ቅርብኝ ብዬ ወደ ራሴ ውሳኔ ገብቼ በግዢ በካሽ ነው የገዛሁት። አርሶ አደር ፍቅሩና አመለወርቅም ስራውን ሲጀምሩ ከሌሎች ስራውን ቀደም ብለው ከጀመሩ አርሶ አደሮች አካባቢ ነበር ልምድ ወሰዱት። ማሽኑን ላገኘ ቻልኩበት ምክንያት ሶላሩን ከግብርና ቢሮ ተደውሎልኝ ነው። እንደዚህ እንደዚህ ትፈልጋለሁ ወይ ሶላር ተባልኩኝ። ማየት እፈልጋለሁ ብዬ እንሴኑ አካባቢ፣ ምስራቅ መስቃን ወረዳ ላይ የሚጠቀም አርሶ አደር ነበረ። እሱን አይቼ ካየሁት በኋላ ነው ወድጄው ተመዘገብኩኝ። ድርጅቱ ደግሞ 70% ሲሸፍን ነበረ፣ 30% ነበረ ከአርሶ አደር የሚጠበቀውና፣ ያ 30% ሙሉ መክፈል ከቻልክ ትከፍላለ፣ ካልቻልክ ደግሞ ደብተር አሲዘ የመሬት ካርታ ሲዘ የተወሰነው ፐርሰንት ትከፍላለ፣ ያኛው ካርታ ሲዘ እንትን ታደርጋለ ተባልኩኝ። ትከፍላለ በየጊዜው ስለዚህ እኔ ደግሞ ያንን ብር አመቻቸው ሆኝና ወደ 50 ሺ ብር ነበረ፣ ያንን ከፈልኩ። አመጣ ሆኝ በእጃችን ደፍተን ምንም ለውጥ ስላላየሁበት ይሄ አቡካዶ በጣም ከተከልኩት በኋላ ውሃ ያስፈልገዋል አሉኝ። ይህንን ስንማር አስተምረናል ችግኝ ጣቢያ ላይ ውሃ በደንብ ነው የሚፈልገው። በጉልበት ብንደፋ ብንደፋ ምንም አላምርት አለ። ከዛ በኋላ በይሄ መጥቶ ሲነግረን ይገዛ ይሄ ሶላር የተወሰነ ከፍለን በብድር ማለት ነው። ግማሹን ከፍለን ግማሹን በብድር አድርገን አመጣ ነው። ለአርሶ አደሮች በፀሐይ ኃይል የሚሠራ የውሃ መሳቢያ ቴክኖሎጂን በስፋት የማስተዋወቁ ሥራ የጀመረው ከዛሬ 9 ዓመት በፊት ነበር። በ2016 በላይቭስ የሚባል ላይቭስቶክ ኤንድ ኢሪጌሽን ቫልዩ ቼን የሚባል ፕሮጀክት ነው እና አፍሪካ ራይዚንግ የሚባል ሌላ ፕሮጀክት በእነኚህ በሁለቱ ፕሮጀክቶች ፓይለት ማድረግ ወሰን ወደ አስር ገበሬዎች ላይ እዚሁ ስምጥ ሸለቆ አርባ ምንጭ ዙሪያና እዚህ መቂ አካባቢ አስር ገበሬዎች ላይ ሞከር ሞክረን አዋጭነቱን አየን። አዋጭነቱ በጣም በጣም ያዋጣል። በወቅቱ የመንግስትም የትኩረት አቅጣጫ ነበርና በፀሐይ ኃይል የሚሰራ ቴክኖሎጂን ለማስተዋወቅ የግብርና መሳሪያዎች ከታክስ ነፃ ሆነው ወደ ሀገር ቤት እንዲገቡ ማድረግ ተቻለ። ትልቁ ግን ኦብጀክቲቭ፣ ዋና ኦብጀክቲቭ ይሄ ታክስ ኤግዘምፕሽኑ አጠቃላይ አርሶ አደሩ በብዛት ተጠቃሚ እንዲሆን በብዛት ከመስኖ ሴክተሩ ምርት እንዲኖር፣ ከግብርና ሴክተሩ ያ ከታክስ የምንሰበስበውን ገቢ የበለጠ እዛኛው ላይ ብናውለው ደግሞ የተሻለ ነገር እንደ ሀገር ይገኛል በሚል ታሳቢ የታክስ ኤግዘምሽን የተደረገበት ሁኔታ አለ። ትልቅ ውሳኔ ነው እንደ መንግሥት። የባንግላዴሽና የሌሎችም ሀገራት ልምድ ለታክስ ነፃው ድጋፍ እንደ መነሻ ተወሰደ። የግብርና ትራንስፎርሜሽን ኤጀንሲ በዛን ወቅት ስያሜው የግብርና ሚኒስቴርና ሌሎችም ተቋማት የተሳተፉበት የውይይት መድረክ ከተካሄደ በኋላ ዝክረ ሐሳብ ተዘጋጅቶ ለመንግሥት ቀረበ። ከጸደቀም በኋላ በ2022 እንደ አውሮፓውያን አቆጣጠር የግብርና መሳሪያዎችን ከታክስ ነፃ ማድረግ የሚለው ሐሳብ ተግባራዊ መደረግ ጀመረ። አርሶ አደሮች ቀድሞ የሚጠቀሙበት በነዳጅ የሚሰራው ሞተር ዘርፈ ብዙ ችግር ነበረበትና በንጽጽር በፀሐይ ኃይል የሚሠራውን የውሃ መሳቢያ ሞተር ልዩነት መረዳት ጀመሩ። እኛ አካባቢ ናፍታ ሞተር የሚጠቀሙ ሳም ላይ አብዛኛው ጊዜ በላት በዓመት ሶስት አራት ሰዎች ይሞታሉ። በካርቦን ዳይኦክሳይድ በመታፈል እኛ ሞተር ቤት የሚባል ነገር አለ። እስፔሻሊ እኛ መሬት ላይ አይወጣም፣ ጉድጓዱ ውስጥ ነው ሞተር የሚቀበረው። እዛ ናፍጣ ለመጨመር ለመቀነስ በሚጥሳት ታፍነው የሚሞቱት አካባቢው በዛ ልክ ነው። ካርቦን ዳይኦክሳይድ ነው ያ። ደግሞ ከካርቦን ዳይኦክሳይድ ነፃ ነው፣ ፍሪ ነው። ሶላር ፓምፕ ቤንዚን በጣም ይበላ ነበረ። ያንን ከፍለሽ በጣም እንደውም አጋጣሚ ነው ትርፋማ የምትሆኝው በዛ። ግን ይሄኛው ግን በጣም ወጪ የለ፣ በፀሐይ ነው የሚሰራው። በፀሐይ ኃይል የሚሰራ የውሃ መሳቢያ ሞተርን አርሶ አደሮች መጠቀም ከጀመሩ በኋላ ከጊዜ ከገንዘብ ከጤና ከአካባቢ ብክለትና በተለይም ለሴቶች ከሥራ ጫና አንጻር ጥቅም አግኝተውበታል አይናፍጣው ፓምፕ ከቦታ ቦታ ታንቀሳቀሳለ ጉልበት ይቆጥብላል ሶላሩ የሆነ ቦታ ተተክለዋለ እዛ ቦታ ነው የምታቆመው ትረስ አድርገ ብቻ ነው ስራ ነው የምትቀጥለው ያኛው ግን ቢያንስ ዘይት አለ፣ ዘይት ትቀይራለህ። ናፍጣ ውድ ነው። ማደያ ብትሄድ ዛሬ የገባበት ነገ አታቀኝም ካየ ነው። የስራ ጫና ብዙ ጊዜ በተለይ ሆም ጋርደኒንግ ላይ ሲሰሩ አብዛኛውን ጊዜ ያለው ሴቶች ላይ ነው። የራስ ሶላር ቴክኖሎጂ ግን የስራ ጫናን ያቀላል። እኛ ጋር ስንሰራ እንጠቀማለን። እዚህ ሶላር ቴክኖሎጂዎችን፣ ኤሌክትሪክ ቴክኖሎጂዎችና በጣም ፍሬንድሊ ሆኖ የምናየው ከወንዶች ይልቅ ሴቶች ጋር ነው። በተክለ ብክለት የሚባል ነገር ከሶላር ኬት መጥቶ ምንም አይነት ብክለት የለውም። ለምሳሌ እዛ ጋር ዘይት ይፈሳል፣ ቤንዚን ይፈሳል፣ ናፍጣ ይፈሳል። አካባቢውን በርን ሊያደርገው ይችላል፣ ያቃጥለዋል። አረሞች፣ ሰብሎች ሊጎዳቸው ይችላል። እኔ አንድ አቮካዶ ጎርቶብኛል ለምሳሌ። የሀገራችን የአስር ዓመቱ የግብርና ልማት እቅድ አንደኛው ትኩረት መስኖ ነው። የምግብ ዋስትና ምርትና ምርታማነት ሀገራችን ለብዙ ዓመታት በዘለቀችበት በዓመት አንድ ጊዜ ዝናብን ብቻ ጠብቆ በማምረት ሂደት ሊረጋገጥ አይችልም። እናም ሌላ መንገድ ያስፈልጋል። እንደ ዓለምም በአህጉርም ደረጃ በአፍሪካ ደረጃ በይበልጥ አሁን ላይ የተገባበት ያለው የሶላር ፓምፖችን በብዛት አርሶአደሩ ጋር ተደራሽ ማድረግ በተለይ በኢንዲቪጅዋል በግለሰብ አርሶአደር ደረጃ ያሉትን እነሱን ተደራሽ ማድረግ፣ የቅርብ ከርሰ ምድር ውሃን እንዲሁም ደግሞ የዝናብ ውሃን በማሰባሰብ ተወሰኑ ስትሪሞች፣ የወንዝ ዳር አካባቢ የሰርፈስ ሶላር ፓምፖችን በመጠቀም እያለሙ ያለበት ሁኔታ አለ። ዛሬ ዛሬ በተለይም የሙከራ ስራዎች ተስፋን ባጫሩበት በዚህ ጊዜ የሌሎች ሀገራትን ተሞክሮና ልምድ ወደ ሀገራችን በማምጣትና ለዘርፉ ትኩረት በመስጠት ሰፊ ስራዎች እየተሰሩ ይገኛሉ። ሶላር ላይ ደግሞ ያለንን አቅም ፖቴንሻል አካባቢዎችን በመለየት በዚህ አምስት ዓመት አራት ዓመት ጊዜ ውስጥ የሶላር ቴክኖሎጂዎችን በተለያየ መልኩ ሙከራዎችን እያካሄድን ቆይተናል። በመንግስትም ፕሮጀክቶች በተለያዩ ረጂ አበዳሪ ሀገራትም ድጋፍ ይህንን እያደረግን ቆይተናል። በመንግስትም ሆነ ዓለም አቀፉ የውሃ ምርምር ኢንስቲትዩትን በመሳሰሉት ተቋማት እየተሰሩ ያሉ የምርምር ሥራዎች ለአርሶ አደሩ ምርትና ምርታማነትን በመጨመር በኩል ተስፋን የሚያጭሩ ለውጦች እንዲኖሩ አስችሏል። በጣም ለውጥ አለው ቀይ ስር ተክለን ማለት ነው። በዚህ ሶላል ማለት ነው። እዛ ጓሮ ላይ ነው ተክለነው ማለት፣ ወደ አስር ኩንታል ቀይ ስር አግኝተናል። በብር ደግሞ ሲተመን ምንም ውጪ ያሌለበት ቀጥታ የተጠቀምነው ገንዘብ ማለት ነው 2500 አንድ ኩንታል ሽጠን፣ ሲደመር እስከ 20 ምናምን ሺህ ብር ሽጠናል በቀይ ስር ማለት ነው። አቮካዶ በደንብ አፍርቷል። አሁን አንዱ አቮካዶ 75 ኪሎ ለቅሜበታለሁ። በፊት ግን ብዙም አያፈራም፣ 25 ኪሎ ራሱ አያፈራም ነበር አገኘት ያው እሱና ያ በመጣት ጊዜ ያው ጎመን ተክያሎ በጎመን ብዙ ውጤት ነው ያው እስከ 300 ያው አገኝቻለሁ። ከዚህ በፊት ምንም ያው 30 ከዛ በላይ አናገኝም። ትምህርት ቤት ለልጆች ለቤት እንደገና ለመዳበራ ለምናምን ያው ተብሎ ያው ያኮሪቼ ነው እየሰራ ያለሁት። እና ያ ጥሩ ነው ብዬ አስባለሁ። መስኖ ከሚያመርቱ በሲዳማ ክልል ውስጥ ካሉ ወረዳዎች ውስጥ አንዱ ነው። ይህ ወረዳ ደግሞ በብዛት በተለያዩ የውሃ አማራጭ ተጠቅሞ የመስኖ ስራዎችን ይሰራል። ከዛም ውስጥ በዋናነት ሶላር ፓምፕ አርሶ አደሮቻችን በጣም ይጠቀማሉ፣ ተጠቅሞ የራሳቸውን ኑሮ ከማሻሻልም አንጻር ከዛም አልፎ ለአካባቢ ገበያም ከማረጋጋት አንጻር ከፍተኛ አስተዋጽኦ ያደረጉበት ሁኔታ ነው የነበረው። መጀመሪያ አካባቢ ስለ ውሃ ይጨነቁ ነበር፣ ስለ ሌሎች ነገሮች የሚጨነቁ ነበር፣ ስለ ናፍታውም ስለምኑ የሚጨነቁ ነበር። አሁን ናፍታውን ሶላር ፓምፕ ካስገባ በኋላ ስለ አፈር ለምነት ነው የሚጨነቁት እንጂ ስለ ውሃ የሚጨነቁበት ፓርቲ የለም። ቨርሚ ኮምፖስቲንግ ይጠቀማሉ። ሌሎችንም ይጠቀማል። ለውሃ ለውሃ የሚያወጡትን ነው ወጪ ለአፈር ለምነት አፕላይ ያደርጋል። ሶ አፈር ለምነት እየጨመረ ማለት ምርትና ምርታማነትን ሶ የተሻለ በአመት ሁለት ሶስት ጊዜ እያመረቱ የተለያዩ አዘርቶችንም እንደዚሁም እያፈራረቁ ምርትና ምርታማነታቸውን ከፍ እያለበት ሁኔታ አለ። እንደዚህ ደግሞ የምትመጣ ተክል እዚሁ ቅድም ያሳየውሽ ቦታ እሱን ተክለን ደግሞ በዛ ልክ እስከ 10 ምናምን ሺ ብር 13 ሺ ብር ተጠቅመናል። ከሶላሩ በፊት ሺ ብር ራሱ አልሸጥም ነበር። ዘንድሮ እግዚአብሔር ይመስገን 8 ሺ ብር ሸጬበታለሁ። ሙዝ ምንም አይነት ከተከልነው እዛው ችግኝ ነበረ። ይሄ ሶላር ከገባ ጊዜ ጀምሮ አይታችኋል። ምናልባት አሁን ማየት ትችላላችሁ እዛ ጋር አሁን ማውጣት ራሱ ፍሬ ማውጣት ጀምረዋል በዚህ ሶላር ተጠቅመንበት ማለት ነው። ይህ ሶላር ከገባ ጊዜ ጀምሮ ሌላ ጊዜ ማናመርተው አቮካቶ ሌላ ጊዜ ማይገኝ ማንጎዎች በጣም ተጠቅመናል፣ አውርደው ማለት ነው። በዚህ ውሃ ሰሞኑን የለቀም ነው አሁን ራሱ ማፍራት ጀምረዋል፣ ማበብ ማውረድ ራሱ ጀምረዋል ማለት ነው። ይሄ ደግሞ ምንድነው ልዩነቱ? ውሃ ነው። ውሃ ካገኘ በአመት ሁለቴ ሶስቴ መጠቀም እንደሚቻል ተምረንበታል። በዚህ ሶላር ማለት ነው። ከዚህ መነሻ በማድረግ እኔ አሁን አዋሽ ባንክ ገንዘብ ወጥቤ ያለው ትልቁ ሶላር ትልቁ ፓምፕ እንዲገባልኝ ማለት ነው። የሶላር ቴክኖሎጂን ማቅረብ ብቻ ምርትና ምርታማነትን አያሳድግም። ሌሎች የፓኬጂንግ ሥራዎች መሰራት ይኖርባቸዋል። ዓለም አቀፉ የውሃ ምርምር ኢንስቲትዩት ይህንን በመረዳት ከሌሎች አጋር አካላት ጋር በመሆን የማዳበሪያና የውሃ አጠቃቀም ምን መምሰል እንዳለበት በአርሶ አደሮች ማሳ ላይ ተገኝቶ ያሳያል። በሕያው ቤተሙከራ ኢዩሚ ወይም ኢንተርናሽናል ዎተር ማኔጅመንት ምን ምን ስራዎችን ሰርቷል ብለን ስናይ፣ አንደኛ ሶላር ፓምፕ በፀሐይ ብርሃን እንዲጠቀሙ አድርጓል። ሁለተኛ የወተር አጠቃቀምን፣ መቼ ማጠጣት አለባቸው፣ ምን ያክል ማጠጣት አለባቸው፣ ለየትኛው ሰብል የሚለውን እንዳንድ ፓኬጅ ይሰጠናል። በሶስተኛ ደረጃ ለሶይሉ ወይም ሶይሉ የሚፈልገውን ሁልጊዜ ተፈጥሯዊ ካልሆነ ማዳበሪያ ጋር የተቆራኘ ስለሆነ የእኛ ሀገር ግብርና ተፈጥሯዊ በሆነ እዛው አካባቢ በሚገኝ ቨርሚ ኮምፖስት በሚባል ለአፈሩ ምርታማነት አስተዋጽኦ የሚያደርግ ቨርሚ ኮምፖስትን ተጠቅመናል። ይሄ ቨርሚ ኮምፖስት ምርታማነትን ይጨምራል፣ ለሶይሉ ጤንነትን ይሰጣል። አርሶ አደሩም ሌላ አላስፈላጊ ወጪ ወይም ተፈጥሮ ያልሆነ ማዳበሪያን ከመግዛት ይታደጋል ማለት ነው። አንድ እርሻ ላይ ውሃ ማቅረብ አንድ ነገር ነው። ግን ውሃ ማቅረብ ብቻውን ምርትና ምርታማነትን ከፍ አያደርግም። ሁለቴ ልታመርት ትችላለህ፣ ሶስቴ ልታመርት ትችላለህ። ያ ግን ምርቱ እያንዳንዱ ወቅት በምታመርትበት ጊዜ ከፍ ካላለ ትርጓሜ የለውም፣ ልፋትህን አይመልስም። ስለዚህ ምን ያስፈልገዋል? ማዳበሪያ ያስፈልጋል። በቂ የሆነ ማዳበሪያ አጠቃቀም ያስፈልገዋል። ስለዚህ ምን ያስፈልገዋል? ዘር መረጣ ያስፈልጋል። እነኚህ ለምሳሌ የፓኬጁ አካሎች ናቸው። የተተከለው ሚጥሚጣ እርጥበቱም በበጋ ጊዜ ያኛው ዜሮ ፐርሰንቱ በጣም በአንዴ ይጮልጋል። ገብቶሻል። ያ እንግዲህ ኮምፖስት አርባ ኪሎ የተሰጠው ደግሞ በአነስተኛ እንደዚሁ ደግሞ እየተሻለ ሰማንያ ኪሎ የተሰጠው ደግሞ በበለጠ ብዙ የዝናብ የውሃ እርጥበት ይዞ ያንን ኮምፖስ ይቀመጣል። እኔ በራሴ ይሄ ከተሰጠኝ ጊዜ ጀምሮ ባየሁት በጋ ላይ ማለት ነው ክርምትም ቢሆን ያው ኮምፖስ ያለው በደንብ አድርጎ ውሃ በደንብ ይቀበላል። ዓለም ወደ ታዳሽ ኃይል ፊቱን ካዞረ ሰነባብቷል። ኢትዮጵያም የፀሐይ ኃይልን ተጠቅማ የእድገት ውጥኗን ማሳካት ትፈልጋለች። ይሁንና በፀሐይ ኃይል የሚሠራ የውሃ መሳቢያ ሞተርና ቴክኖሎጂውን ለአርሶ አደሩ ለማስተዋወቅ በተሠሩ ሥራዎች የታዩ ተግዳሮቶች አሉ። የአርሶ አደሩን ፍላጎት ለማሟላት ሥራውንም ለማስፋፋት ማነቆ የሆኑ ችግሮች ትኩረትን ይሻሉ። ሀሳቤ የሰፋ ነው። ብድር ያለ ወለድ ተመቻችቶ፣ እንደዚሁ ደግሞ ድጋፍ ተደርጎ አቅራቢ ድርጅት በብድር እንኳን አመቻችቶልን ቢሆን ማለት ነው ያንን እንግዲህ በዚህች ትንሽ ፓምፕ የተጠቀምነው በሰፊ ደግሞ ብንጠቀም በጣም ተጠቃሚ ሆናለን። መሬት አለ፣ የሰው ኃይል አለ፣ ግን እኛ እያጠረን ያለው አሁንም ቢሆን ገንዘብ ነው። ችግሩ እኮ ያው ከዚህ ሶላር የተሻለ ባመጣ ሰፊ ማስፋት ማልማት እችላለሁ። የአቅም ጉዳይ ነው። ሶላሩን በአቅሜ ነው ያገኘሁት። ይሄስ ምን ሆኝ መስፋት ለመጠቀም ችግር የሚሆንብን ነገር ምንድን ነው? ያው አንድ አቅርቦት የለም። ሁለተኛ ደግሞ አቅርቦቱ እንኳን የሚገኝበት መንገድ ቢገኝ ብድር ማግኘት፣ አሁን ፋይናንሻል እጥረት አለብን። ግብርና አንዴ አክሳሪ ነው፣ አንዴ አትራፊ ነው። ስለዚህ ያንን እጥረት በሚኖር ሰዓት ያ ብድሮች ሰፊ ለረጅም ጊዜ የሚሆን ብድር ካልተመቻቸልን ኖሮ ያንን ነገር መግዛት አንችልም። እዚህ ኤሪያ ብዙ እርሻ አለ። ያን ሁሉ ለማዳረስ አሁን የተሰጣ ሶላሪና የመሬቱ ስፋት ያለው አይመጣጥንም እንቹ ከፍ ብል ከፍ ተደርጎ ይህንን ያ ዞሮ ዞሮ ፍላጎታችን ሀይሆነው ያለ ያቅም ጉዳይ ነው። ገበሬው ለፋይናንስ አቅራቦት አሁን ባለበት ሁኔታ በቂ አይደለም፣ ግን ፍላጎቶች አሉ። ከባንክ ፍላጎት አለ፣ ከማይክሮፋይናንስ ፍላጎት አለ። እነኛም ፍላጎቶች ከዚህ ጋር አሁን ካልኩ ከማዳበሪያ አጠቃቀም፣ ከዘር መረጣ፣ ከፋይናንስ አቅራቦት እና የገበሬውን አቅም ከማጎልበት ትሬኒንግ ስልጠና ከመስጠት ጋር አንድ ላይ ሲጣመር እነኚህ ፓኬጅ ወይም ማጣመር ማለት ነው፣ ኢንፑቶቹን ማጣመር ማለት ነው። ይህ ምርትና ምርታማነቱን ከእጥፍ በላይ ሊያደርገው ይችላል። ቀደም ሲል የተነሳውን የብድር አቅርቦት ችግር በመፍታቱ በኩል የፋይናንስ ተቋማት ትልቁን ድርሻ ይወስዳሉ። የአዋሽ ባንክን ልምድ እንጋራ። ከተለያዩ የልማት አጋሮቻችን ጋር በመሆን ገበሬው ድረስ ታች ድረስ በመውረድ ሶሉሽን እያቀረብን ነን ብዬ ነው ማስበው። እና ብዙ ቦታ ላይ እንደ አዋሽ ባንክ እጃችን ያሳረፍንባቸው ስራዎች አሉ። አብዛኛው አርሶ አደር አነስተኛ ማሳ ያለው ነው። የፋይናንስ አቅሙም ሙሉ በሙሉ በራሱ ወጪ ወይም በከፍተኛ ወለድ ብድር የፀሐይ ኃይል ቴክኖሎጂን እንዲገዛ ያስችለውም። በዚህ ላይ ታዲያ የግንዛቤው ማነስ ሲጨምር ነገሩን ያከብደዋል። እንደዚህ አይነት ፕሮጀክቶች ለደንብ ለገበሬው ቢያንስ ቢያንስ መወለድ የለባቸው። ስለ ባንክ ብድር ምንም የማያውቁ ሰዎች ብድር ተበድሮ ችግር ውስጥ እንዲገቡ አንፈልግም፣ እና ስለዚህ እንደ አዋሽ ባንክ እኛ ትልቁ መለያችን ለዚህ ፕሮዳክት አነስተኛ የሆነ ወለድ ነው የምናስከፍለው። እሱም እነሱን ለማበረታታት ነው። ሁለተኛው ደግሞ ከልማት አጋሮቻችን ጋር በመሆን የሪስክ ወስደን ፐርሰንት እንኳን ዋስትና ባያመጡ ባንካችን የተወሰነውን ፐርሰንት በራሱ ከበር አድርጎ ከልማት አጋሮች ያንን ነገር የሶላር ሲስተሙን ገዝተን የምናቀርበት ሁኔታ ያለው ማለት ነው። ባንካችን ከዛሬ አስር ዓመት በፊት የወለድ አልባ ባንኪንግ አገልግሎት መስጠት ጀምሯል። ስሙም ኢክላስ ዋሽ ክላስ ይባላል። ስለዚህ በዛ ስር ያሉ ብዙ የተለያዩ ፕሮዳክቶች አሉ በእውነት ለመናገር ስለዚህ እዚህ ጋር ያለው ፕሮዳክት በዚህ ዘርፉ ይመቻችልን የሚል ተቋም ወይም ደግሞ ማህበራት ሲመጡ ሰርቪሱን አገልግሎቱን የሚያገኙበት ነው ያለው የአዋሽ ባንክ በአነስተኛ ወለድ እንዲሁም ከወለድ ነፃ የሆነ የብድር አገልግሎት ቢሰጥም ይህ ልምድ በሌሎችም የፋይናንስ ተቋማት በስፋት ባለመኖሩ አሊያም በአርሶ አደሮችና በባንኮች መካከል ያለው ግንኙነት የላላ በመሆኑ ዛሬም በርካታ አርሶ አደሮች በቂ ብድር አግኝተው ቴክኖሎጂውን ሊያስፋፉ አልቻሉም። የፀሐይ ኃይል ቴክኖሎጂን ለማስፋፋት ሚና ካላቸው ተቋማት አንዱ አቅራቢዎች ቢሆኑም በበኩላቸው ጥራት የሌላቸው ቴክኖሎጂዎች በገበያው አልፎ አልፎ እንደሚታዩ በማውሳት ተግዳሮቶችን ያነሳሉ። ግንዛቤ ማነስ ወይም በቂ ግንዛቤ ያለመኖር ተደራሽነቱ ላይ ወይም መስፋፋቱ ላይ አንዱ ችግር ነው ብለን እናስባለን። ሁለተኛው ቻሌንጅ ምንድን ነው? የሶላር ፕሮዳክቶች በአብዛኛው አፕፍሮንት ወይም በቅድሚያ የምትከፍለው ገንዘብ ከተመሳሳይ ከናፍጣ ወይም በነዳጅ ከሚሰሩ ወተር ፓምፖች ትንሽ ከፍ ያለ ነው። እስካሁን ማለትም ካለፉት ዘጠኝ ዓመታት ጀምሮ በተለያዩ የሀገራችን አካባቢዎች በፀሐይ ኃይል የሚሠራ የውሃ መሳቢያ ቴክኖሎጂን የማስተዋወቁ ሥራ እየተሠራ ይገኛል። በተደረጉት የሙከራና የምርምር ሥራዎች ተስፋ የሚሰጡ ለውጦች ታይተዋል። ሥራው መስፋፋትና መቀጠል ይኖርበታል፣ ደረጃውን በጠበቀና ጠቃሚ በሆነ መንገድ። አሁን ባለው በፓይለት ደረጃ የምንፈልገውን ውጤት ማምጣት አንችልም። ስለዚህ አንደኛ ብዙ ገበሬዎች ጋር መድረስ አለበት፣ ያውም በፍጥነትና ሰስተነብል በሆነ ወይም መድረስ አለበት። ይሄ ስኬሊንግ እንለዋለን። እንዴት መሆን አለበት ለሚለው እንግዲህ አንዱ የበንድሊንግ ኮንሰፕት ነው። ነገሮችን አንድ ላይ አስሮ ለገበሬው አጠገቡ የማቅረብ ጉዳይ ነው። የበንድሊንግ ኮንሰፕት ስንል ለሶላር ፓምፑ አቅርቦት አንዱ ነገር ነው። ሁለተኛው የውሃ አቅርቦት ነው። ሦስተኛው የፋይናንስ አቅርቦት ነው። አራተኛ የአፈር ልማትና ጤናማነት ወይም ምርታማነት ጋር ተያይዞ ሊሰሩ የሚገባቸው ጉዳዮች ናቸው። ሌሎችም አብረው ከመስኖ ጋር ሊሄዱ የሚችሉ ነገሮችን አንድ ላይ አስሮ በአንድ ቦታ ላይ የማቅረብ ጉዳይ ለስኬሊንግ አፕ ትልቁ ሚና የሚጫወት ነው ማለት ነው። የፋይናንሲንግ ሜካኒዝሙ ራሱ ግልጽ መሆን አለበት። አንድ ፋይናንሲንግ ሜካኒዝም ብቻ ላይሆን ይችላል። ኮምባይንድ የሆነ የተለያዩ የፋይናንሲንግ ሜካኒዝሞችን እንደ ኮንቴክስቱ አድርገን ይህንን ስኬል የሚደረግበት ሁኔታ ማመቻቸት የግድ ያስፈልጋል። ቴክኖሎጂው እንዲስፋፋና አርሶ አደሩም የበለጠ ተጠቃሚ እንዲሆን ኢትዮጵያም የ አስራ ሶስት ወር ጸጋዋን እንድትጠቀም ችግሮቹ መቀረፍ ይኖርባቸዋል። ሁሉም ባለድርሻ አካላት ሚናቸውን ሊወጡ ይገባል። ፓይለት በተደረገባቸው አካባቢዎች አርሶ አደሮቹ አንዳንዶቹ በሙሉም መግዛት የሚችሉበት አቅም ላይ ያለዋሉ አንዳንዶቹ ደግሞ የተወሰነ ድጋፍ ከተደረገላቸው ወደዚህ ሲስተም የሚገቡበት ሁኔታ ማየት ችለናል። ለዚህ ያን መሰረት በማድረግ አብዛኛውን አካባቢ ተደራሽ ለማድረግ እና ስኬል አፕ ለማድረግ ፕሮግራሞቻችንን ወደዛ እየቀየርን ነው። ስለዚህ በአጭር ጊዜ ውስጥ ከነበረው እንትን ልክ እንደ ሌሎቹ የመስኖ ቴክኖሎጂዎች ወይም አጠቃላይ ቴክኖሎጂዎች የግብርና የሚሰፋበት ሁኔታ ይፈጠራል ብለን እናስባለን። ማይክሮ ፋይናንሶችንም በተደጋጋሚ ጊዜ ውይይቶችን አካሄደናል። ከአቅራቢዎች ሰፕላየሮችም ጋር በተመሳሳይ ተደጋጋሚ ውይይቶችን አድርገናል። ከፕራይቬት ሴክተር፣ ከዴቨሎፕመንት ፓርትነርስ፣ ከፋይናንሻል ኢንስቲትዩሽንስ በጋራ በመሆን በስትራቴጂ ደረጃ ምንም ችግር የለብንም። ጥርት ያለ ስትራቴጂ አለ። ስትራቴጂውን ግን ግራውንድ ሌቭል ላይ ግራስሩት ሌቭል ገበሬው ደረጃ ላይ ማቅረብ ላይ የሚኖሩ የተወሰኑ ክፍተቶች ይኖራሉ። እነሱን ክፍተቶች በየጊዜው ማረምና ማስተካከል ያስፈልጋል። የፋይናንስ አቅርቦት አሁንም ትልቁ ማነቆ ሆኖ የምናደርገው ኢቨንዞ ከማይክሮ ፋይናንስ ጋር እያቀረብን ቢሆንም ግሩፕ ኮላተራል ወይም ደግሞ ሌሎች ማስያዣዎች የሚጠየቁበት ያከፋፈል ሁኔታዎችም የሚስተካከሉበት በጠቅላላ የፋይናንስ ድጋፍ ለገበሬው እያወራን ያለ ነው ያው ለስሞል ስኬል ገበሬው ስለሆነ እንደ መነሻ ያሉን የአለም ባንክ ሌሎች አበዳሪ አካላት ረጋሽ አካላትን በዚህ ሲስተም እንዲሄዱ ለማድረግ አሰራር እየተዘረጋ ይገኛል። ስለዚህ አንዱ የምናነሳው ከፍ ያለ ፕሮጀክት ወይም ከፍ ያለ በጀት መድበልለት በአለም ባንክ ሳይድ የኤፍኤስአርፒ ብለን የምንጠራው የምግብ ስርዓት ማጠናከሪያ ፕሮግራም አንዱ ይሄንን ነው ፕሮሞት እንዲያደርግ ወደ 70% የሚሆነውን አካባቢ ፕሮግራሙ እንዲችል 30% የሚሆነውን ደግሞ አርሶ አደሩ እንዲሸፍን በክሬዲት አክሰስም ኖሮት የብድር አገልግሎት ወይም ደግሞ በካሽ ከፍሎ ያን የሚያደርግበትን ከዚህ 2018 በኢትዮጵያ አቆጣጠር ጀምሮ ወደ ስራ የምንገባበት ነው። የከርሰ ምድር ውሃ ይወርዳል፣ ያልቃል። ያንን መተካት መቻል አለብን። ስለዚህ የሶላር ፓምፕ ስራ ውሃውን መጠቀሙ ላይ ብቻ አይደለም፣ የአካባቢ እንክብካቤ ላይ እዛኛው ላይ በጎ ተጽዕኖ እንድታሳድር የተፋሰስ እንክብካቤ በማድረግ የከርሰ ምድር ውሃ እንደገና እንዲመጣልህ ከፍ እንዲደር ታደርጋለህ ማለት ነው። የሚዘንበው ዝናብ ወደ መሬት እየሰረገ ሲሄድ ያለበለዚያ የውሃ ማሟጠጥን ታመጣለህ። ያ ደግሞ የሚፈለግ አይደለም። ይሄ አንዱ አንዱ ትልቁ ጥናት ነው። ሌላው የፋይናንስ ሞዴሎች ምንድን ናቸው ማየት፣ አይነት የፋይናንስ ሞዴሎች አሉ። ቅድም ልገልጽልህ እንደሞከርኩት እየከፈልክ በረዥም ጊዜ የምትመልሰው የመጀመሪያ ብድር ወይንም ቀጥታ ከባንክ ብድር ወይም ሶላር ፓምፑን የሚሰጥ ሰው ምናልባት ሶላር ፓምፑን ተክሎ ውሃ ሊሸጥልህ ይችላል። ህንድ እንደዚህ ያለ ለምሳሌ ካየሁት አርሶ አደር ሀሊማና መሰሎቿ ዛሬ አዩት የተስፋ ቡቃያ ነገ ፍሬ አፍርቶ በሰፊው ማጨድ ይፈልጋሉ። ኢትዮጵያም በጀመረችው የታዳሽ ኃይል አማራጭ መቀጠል ውጥኗ ነው። ታዲያ ይህ የአርሶ አደሮቹና በዘርፉ ያሉ ተቋማት ጥረት የሀገሪቱም ውጥን እንዲሳካ ባለድርሻ አካላት ሚናቸውን ሊወጡ ይገባል።